አሰላሙ አለይኩም ወረሕማቱላሂ ወበረካትሁ። ውድና የተከበራችሁ የቱብ ቤተሰቦቻችን እንዴት እንዴት ናችሁ? እንዴት አደራችሁ? ያደናንን አልሐምዱልላ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡንን ያው እንግዲህ ዛሬ የም ጅመአ ነው የሚያምር ብሎግ ቆንጆ ብሎግ መብራት ሄደ። ይ ቆንጆ ብሎግ ይኖራል ኢንሻ አላህ። ውሃም ሄዳለች መብራቱም ሄደ። እዚህ ከብድም ላይ ከብድም ይችላል፣ በኢዝኒላ እንግዲህ ዛሬ የምታዩት ቆንጆ የፉል ሰርቻለሁኝ። እዚህ ጋ አምባሻ አለ፣ እዚህ ጋ ዳቦ ላይ። እኔ ዳቦ ነው የምበላ፣ ማማዬና ማሜ አምባሻ ነው የሚወዱት። እና ሻያችንን እየቀዳን እንብላ፣ እንወድ፣ ቤተሰብ። እንደዚህ ጣፍጦን በላን፣ ጠጣን። ሀቂቃ አምባሻ ማሜ በጣም ነው ወጣ። እኔም ፉሉ እወዳለሁ በዳቦ ቤተሰቦች መብራት ጠፍተዋል፣ ግን ይከብድ ይመስለኛል። እንሻላ አይከብድም። በኢዝኒላህ አዑዙ ቢላሂ ምን ሸይጣን ራጅም ብለን ቁርአናችን እየሰማን ወደ ስራ። ይህ ትናንትና ጓንት ሳለብስ ወይ ባገብቼ ቀይ ሆኗል ያሮጊት እጅ መስሏል።

እናዘጋጅ አዘጋጅ ቤታችንን ሰዓት ገና ስለሆነ፣ ቅድማ ለቤቴ ነው የምሰጠው። ጨለማ ነው እንደምታዩ ተዘጋጅ። ጨለማ ነው የማማ እየኮተታለ ምናምን እስኪ ቤታችን። እሺ፣ ውድ ቤተሰቦች ጽዳታችንን ጨርሻለሁ። ጨለማ ነው ምንም ማድረግ አይችልም፣ ግን መብራት ሲኖር በደንብ አነሳለሁ። ዶክተር ክላሴ ያለው እንግዲህ እንደተለመደው ጁምአ ጁምአ ነኝ። አልጋይ ላይ አዲስ ነገር ነው የምፈልገው አንሶላ ምናምን ምናም ሁሉ ሸ ስለዚህ እንደዚህ አጽድቼ አቤት ግርማ ሞገስ ማሻአላህ ጨረስኩኝ። ሳሎኒም ደግሞ እንደዚህ በሚያምር መልኩ ቆንጆ ሆኖልኛል። ኢንሻ አላህ ቢኢዝኒላ አንዷ ኮመንት ላይ ምን ብላኛለች የዛሬ ሳምንት ሶፋ ብታደርጊው ብላኛ ቢኢዝኒላህ ነው ኢንሻላህ። የሰው ላይ ደግሞ እንትን ባለው አይደለም አንድ አይደለም መቀድ በቀድ ፕሮግራም ፕሮግራም ነው መጅልስ ሚሆን እየበለጠ እንደሚያምር እኔም አውቃለሁ። እና ለአስተያየትሽ አመሰግናለሁ። ቢኢዝኒላህ ከሶስት ወር በኋላ ተናግር ያለው እኮ ኔ ከሶስት ወር በኋላ እኛ በጣም ሁለት ሺህ አስራ ሰባት ወጭ ነን ከሶስት ወር በኋላ ደግሞ ውጤታችን የምናየው ነው። ምንድን ነው የሰራችሁት፣ ምንድን ነው የሚለው፣ የዛኔ ነው የምናሳየው። አይሚን ከወር በኋላ ምናምን ስራው ማሜ ሊያሳያችው ይችናል ቢእዝኒላ ኢንሻላህ። አላህ ያሳካዋል እና የዛኔ ቀይረዋለሁ ኢንሻላህ። ለአስተያየታቸው አመሰግናለውኝ። ያው ሳሎኔ ምንም የቀየርኩት ነገር የለም። የተለመደው ነው። እቃ ቤትም እንደዛው። ማማያ ሻንጉሊቷን ጥላት ሄደች። እንደዚህ አጸዳድቼ ጨረስኩኝ። ከዛስ ግቢም እንደዚህ በቃ ጽድት ሞረተብ ሆኗል። እዛ እቃ አለ እቃ በኋላ ነው የማጥበው። እንደምታዩ ፀሐዩ ገና ነው፣ ጥዋት ነው። ማሻአላህ። መብራት ስለሌለ እዛ ጋር ከሰል አያይሻለሁኝ፣ ውሃ ለመጣር ማለት ነው። እስከምከታተፍ ሽንት ቤቴን ማጸዳሁ፣ ግቤን ማጸዳሁ። ያ ቢጫ ፌስ አውጋ ማውጋ ምታሁት ቅጠላ ቅጠሉ ምናምን ያትክልቱ ስለሚረግፍ ያንን አቀራረብኩ። በሚገርማችሁ ሁኔታ ጅመአ ቁርስ ይደርስልኛል ብዬ ማለት ይሄ ፓፓያ፣ ከዛስ አልደረሰልኝም፣ ገና ነው ከሌላ ተቸኩ ያልኩና ማሚም እንዳልታቀም ቆራጭና ዱቄቱ ጋር ቀበሩ ይለኛል። እቺም እየደረሰኝ ነው። ከሁለት ከሶስት ቀን በኋላ ይሄ በሙሉ ቀይ ሲሆን ማለት ነው። እዚሁ ላይ ሲበስል የበለጠ ይጣፍጣል ብዬ ነው እና እንደዚህ አጽድተን ጨረስን። ሽንት ቤታችንም አጸዳው፣ ሽንት ቤቴንም እኔ ቤቴና ሽንት ቤት ካጸዳ ሌላው ስራ ቅልል ነው የሚለኝ አጸዳድቼ ጨረሱ። አሁን ወደሚቀጥለው ወደሚቀጥለው ትልቁ ስራ ያው መብራት የለም፣ በእጅ ማከታተፍ ነው። እዛ ጋር ይታያችሁ ከሆነ ደረጃው ላይ ጣውላ ቢላለ ሶስት ብረት ደስታ አለ እነዛ ንጹህ ናቸው። ዳይ ወደ መክተፍ ስጋዬ ደግሞ ከፍሬጅ አውጥቼ ድመት እንዳይበላብኝ መዘብዘፍ ያጋጠሚያት አለውኝ። ላሳያችሁ ስራ የሚሰራ ጠላስ ላይ እያት እንትን ብላልኛለች። እንትን ብሏል በረዶ ለቋል። እንደምታዩት ይኸው የተከታተፈ ነው የተዘጋጀ ነው። ሽንኩርትና ብቻ ነው ተነመለው። ዳይ ወደ መክተፍ ሽውድ፣ ቤተሰቦች እዛ ማዶ ቀይን አጣጥቤ ጨረስኩኝ። ከዛ ደግሞ ቡና ልንቆላ ነው። በሶስት ምድጃ ነው ዛሬ። በጣም ያስጠላል፣ ውሀ የለ መብራት የለ። ውሀ እንኳን ሞልቼ ነበረ። እዚች ጋ ደግሞ ዋት ሮዜ ምሽላ ተበረከላ ቆንጆ ሆኖ ይመስሉልኝ እቹ ትች ደግሞ ቀይወጣችን ገናናት። በቃ ሁሉም ጨዋምር ያለው ጨው ማድረግ ያለው ትንሽ ነው የቀረው። እዚ ጋ ደግሞ የማማዬ ምሳ ገና ፊሊሊሊሊል እያለች ነው። ሰዓቱም አስር ጉዳይ ለስድስት እያለ ነው። እስኪ ስጋ ውሃ ጥቻለሁ። ውሃችን ነውጣና ተጋዜ ላይ ቡና ይልቆላለሁ ማለት ነው እና ሳምንት እለታ ቡና አልቆላሁም ነበርና፣ ቡና ይሄን የኔ ቡና ሱስ የያዛቸው ይቅርታ፣ ዛሬ በደንብ ይቆላል። ደህና ነው አልመሰለም። ስለሆነም ብዙ አይስታወቅም። ይኸው በሳምንቱ ይቅርታ ዛሬ ክሻችኋሉ ማለት ነው እና መብራት ስለሌለ የት እንደ መወቅ ጎረቤት እንደዚህ

ተሳኝ አምልጠኛ ትሄዳለ ይመስላችሁ፣ ሰላት እየሰገሩ እየሰገርኩኝ ጎረቤት አይደል። ማማ የት ሂደሽ መጣሽ? ጎረቤት ለምን አመለጠሽኝ እ ለምን ማንጋ ሄድ ማንጋ ሄደሽ ነው? አ አሞ ጋ ሄደሽ? ይህን ፍቅ እና ኑ እኔ ልደፉ አፍናኔን እናብላ። እንደዚህ ሆነ ፏ ብለ ቤተሰቦች ማሜ መጥተዋል። መሳችን እንደዚህ ቀራርቧል። እንበላ እዋቸው ሲጃጃሉ

ይ ናው የለሁበትም፣ ከጨዋታ ውጪ። ሰላም አሌይኩም ራህመቱላሂ ወበረካቱ። ውድ የተከበራችሁ የቤተሰቦች እንድናችሁ ከእኛ ጋር ሁሉ ሰላም፣ አልሐምዱሊላሂ ዛሬ ሲሆን አዲስ ነገር ያው ዛሬ ጁምአም ነው። ያው ጁምአ ከእናንተ ጋር እንዴት ነው? ከእኛ ጋር ሁሉ ያው እንግዲህ አሪፍ ውሎ እየዋልን ነው። ዛሬ በጅምአው የሆነች አንድ ያስብኳት ነገር አለች። እሱም ምንድ ነው ሌሎን ሰርፕራይዝ ላደርጋት ተፈልጌ ነው እ ዛሬ ጅምአ ትንሽ ቀል ያለ ነገር ላድርጋት ብዬ አስቤ ነው። እሱም ምንድ ነው ሌሎናኒ ሲገባ ቀለበት አድርጌላት የላት ነበርና ቀለበቷ በአጋጣሚ ማማ ትንሽ ዋፍናል

እንደሚገርም ቡና ሲጠጣ አልፎ አልፎ ጫት ለመቃም ሲዘጋጅ የምታዩት፣ እንግዲህ የወሎ ባህሉም ስለሆነ እንደዚህ ነው። ስለዚህ እስኪ አብረን ሂደን ሰርፕራይዝ እናደርጋታለን። ሌሎም እንገዛለን በአንድ ሁነን ማለት ነው። የምንገዛው ያው ውድ ነው ውድ አይደለም የሚለውንም በዛ እናያለን። ያለን ያው እንደ ኢትዮጵያ እንደ ውድ እንደ ኑሮ ውድነት ነው የምናየው። ኢንሻአላህ ያው ቤተሰብ እ ደግሞ ምንድን ነው ማለት ነው ያው ቀለበት ነው ማለት ነው ቀለበት ነው የምንገዛው። እንግዲህ ቀለበቱ ስንት እንደሆነ እንግዲህ ዛሬ አንድ ሰው ቢያንስ ሲላገባ እኳን በቢል ምን ያክል እንደሚሸጥ ስበዛውም ታያላችሁ ማለት ነው። አንድ ቀለበት ዋጋ ያው በግራም ነው ልክ የሚታወቀው ብዛት። ስለዚህ እናያለን። ቁርጥ የእናንተስ እንደው ከዚህ ሁሉ የትኛው የሆነ አርባት ታስባላችሁ ማለት ነው

በታለ ሰርግ ታንሺ ሰርግ አለ ይባላል እና ያ ማለት ያው ጁማ ውሏን ሰርግ አለ አሳይታለች። ምርጥ በሚባል ነገር ያው ጊዜ ነው እንደዚ፣ ያው ጁማኛ የምናሳልፈው አሳደፈው በማሻአላህ ምክንያቱም በስርዓት ጌታችን ሁሉ ነው የምናሳልፈው ደስ የሚለው እና ይህንን በተመለከተ እኔ ደግሞ እስቲ ነው ዛሬ እንደው ብዬ ያው ሆን ነገር አስቤ ያለሁኝ እንዴ፣ ያው ያሰብኩት ምን አለ መሰላችሁ፣ ነገር ታስቧል። እያን ያ ስለዚህ ያው ቤተሰብ እንግዲህ እስኪ ሌሎን ያው ዛሬ በሌስታ ነው እንግዲህ ያለውን ነገር የማደርገው የታሰበውን ነገር ላደረገው ነው እሱም

እና ውድ ቤተሰዎች እንደዚህ ነው ባልታሰበ እርዝቅ ይላችኋል። እት መሻአላህ ተባረክላህ ረህማን ወድጃዋለሁኝ። ቃላት ያጥረኛል። አቶ ማማናት ኝካኝካ ያሳረፈችላት ነው ጥፍጥፍ ብሎ ብላብኝ ነበረ። ከዛ በጣም ተናድጄ ነበረና እንደመላላቀም አላይ ስጥለ ማለት በአሁኑ ሰዓት ሄድን ለኔስ ማለት እኔ አላሰብኩትም። አታደርግልኝም፣ አይደለም እኮ ታደርግልኝ አለ። ግንጀምር አታስብ አላሰበች። ምን አለ መሰለህ ችግር የለውም ምናምን ነው። ሳያሳያቸው የዋጋውን መጠኑ ያላነሰ ነው ግራም ግራሙ ወደ በጣም ግን ዞሮ ዞሮ ያው ከዚህ በላይ ይገባታል ነው ብዬ ነው ያሰብኩት። ሀቂቃ ምን አለ መሰላችሁ አያደርግልኝም ሳይሆን ያው መቼም ባሁኑ ሰዓት ወረት ወረት ላይ ትንሽ ነገር አይበቃው እና እኛ ያው ሁለት ሰዓት ነው አይደል ያ ነገር እስከሚመጣ ድረስ እንደውም የጠገብ የጠበኩት ማለት ነው። በቃ ያቀሉ ወቀጥ ምናምን ተሳክቶ ይዘን ያረገኛል። የኔ ያሰብኩትኝ እንጂ አሁን እንኳን አላሰብኩትም። ሀቂ ቀፈን ከበረልኝ። መርቁልኝ፣ መርቁልኝ፣ መርቁልኝ፣ መርቁልኝ። አመሰግናለሁ፣ እወዳለሁ፣ አፈቅራለሁ። እኔ የሁሌ ምኞቴ እንኳን አይደለም ለባሌ እንኳን ለማውቃቸው ለሙሉ ሕይወት ታጣለህ። እኔ ወንድ ልጅ አይጠራ አይደል? ለምን ወንድ ልጅ ሲያገኝ አይደለም ለሚስቱ ለሌላ ያደርጋል። ወንድ ልጅ ስላጣ ወንድ ልጅ ስለሌለው ነው ስደት የሰፋው አይደል? ወንድ ልጅ ስለሌለው ነው አረብ ሀገር ምስቱን እያዳከረ ነው። ስለዚህ ሀቂቃቱ የድሮ ባህላችን የድሮ ማንነታችን በወንዶቻችን ኬስ ሀቂቃ ወንዶች እንኳን እንደዚህ አድርጋ ስታደርግ ደስ አይልም። እኔ እንደ ሴት ድሃ ብትሆኑ ችግር የለውም ለምን በወንድ ይችሉ። ወንድ ልጅ ደግሞ ሲያደርግልሽ አስበው፣ ፍቅር እንገልጽልሻለሁ ምናምን እኔ ቃላት የለኝም ዛሬ። ኖርልኝ፣ ክበርልኝ፣ ኪስህ ይሙላ እና እንወዳችኋለን የዛሬው ጁምአ ማለት ነው። የተለየ ጁም የተለየ የተለየ ስንት ቀ አደረክልኝ ወልጃለሁ ደግሞ አደረክልኝ ደርግእና አለኩ አልሐምዱሊላ ሀቂቃ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ዋት ቆንጆ! ደግሞ የሚገርመው ነገር ምርጫ አስደስቶኛል። ማለቴ አንደኛ ምርጫ ምን አይነት ፈርጥ አልበዛበትም። ፋሽን ነው ነው ማለት ይሄ ፈርጥ ሲበዛ ለወደፊት ወይ ተበላሽቶ ወይ ዝም ብሎ ልሽጥ ብትል ግራሙ ዜሮ። ፈርጥ እኮ ግራም ላይ ቀንሳል። ይሄ ነው ማለት ወርቅ ነው የበዛበት። አሁን ፈርጥ ሲበዛ ፈርጥ ብዙ እኮ ሞልቷል። ያ ግን ለብልጭ ልጭ ለጌጥ ነው የሚሆነው። ግን ይሄ ለወደፊት ይጠቅማል። አሁን አንደኛ ነውትአን በዛበትን ብለጭ ልጭ ለምን ሰርፕራይዝ እንደራስሽ አርገሽ የመዳም ቅማም ያህን ደስ እንደሚላቸው ሀቂቃ የሰው ደስታ ያስደስታል። በዚህ በኩል ደግሞ የመዳም ቅማሞች ማለት ነው፣ እንጀራ ስለምታውቁ እኔ ደግሞ ማሜን አላህ ለእኔ ስለሰጠኝ አመሰግናለሁ ማለት ነው። ስለዚህ ደስታዬ ነው የሚሞላለኝ፣ የምፈልገውን ነገር ይሞላልኛል። ቃላት የለኝም ለዚህ ስጦታ። ምን ያህል ሰርፕራይዝ ያስፈልገዋል